ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ! አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጥቅምት 3 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የጎንደሩ ትንቅንቅ አራተኛ ቀኑን ይዟል። አንድ ሙሉ ክፍለ ጦር ወደ ፋኖ ገዢ ቦታ ገብቶ አብዛኛው እጁን እየሰጠ ቀሪው የህይወት መስዋዕትነትና የአካል መጉደል እየደረሰ በት በርካታ ኃይሉን አቶ ተመናምኗል። የአማራ ህዝብና እውነተኛ የፋኖ ታጋዮች ያላቸውን ትስስርን በሚገባ ያሳዩበት ክስተት ተብሎለታል። የጎንደሩን ትንቅንቅ አራተኛ ቀን የተጋድሎ መረጃ በዜናችን እናስደምጣችኋለን። የአማራ ህዝብ የህልውና ትግል በጥቁር አማራዎች ተፈትኗል ሲል የፋኖ መሪው ተናግሯል። እነዚህ ጥቁር አማራ የተባሉት የአማራ ነርስት ለህወሓት አሳልፎ ለመስጠት የሚተባበሩት ናቸው ወይስ የብአዴን ካድሬና ሚልሻ ብቻ ናቸው የሚለው ጥያቄ ለውይይት መቅረብ ያለበት ጉዳይ ነው። በሌላ በኩል ወልዲያ ከተማን በአንድ ፌርማታ ርቀት የከበበው የአማራ ፋኖ የአካባቢውን ህዝብ ሰብስቦ ህዝባዊ ውይይት አካሂዷል። የሰዓቱ ዜናችን በዝርዝር የሚያስደምጣችሁ ሌላው መረጃችን ነው። የአማራ ፋኖ የሉና ትግል በጦር ሜዳ ተጋድሎ ውጤታማ የሆነውን ያህል የህዝብ ውይይቶችም ተጠናክረው ቀጥለዋል። ሆኖም በውይይቶቹ የህዝብ ጥያቄዎች የፋኖ መሪዎችን የፈተኑ ሲሆን፣ በተለይም ትምህርትን በተመለከተ የአማራ ህዝብ ወጥ በሆነ መልኩ የፋኖ መሪዎችን አጥብቆ የሚጠይቀው ጥያቄ ሆኗል። በጎጃም ተቋም የተካሄደውን ህዝባዊ ውይይትና ትምህርትን በተመለከተ አፋባ አጼ ቴዎድሮስ የያዘውን አቋም አስመልክቶ የተሰናዳውን ዝርዝር ዘገባ በዜናችን እናስደምጣችኋለን። አስመሳይ ዝናብ ከወንዝ ዳር ያካፋል እንዲሉ የግብፁ ፕሬዚዳንት አልሲሲ ለዶናልድ ትራምፕ ከግማሽ ኪሎግራም በላይ የሚመዝን የኒሻል ሜዳይ ሸልመዋቸዋል። በ2016 ዓ ም ትራምፕ ቤተ መንግስት እንዲገቡ ግብፅ እንደ ሀገር ድጋፍ አድርጋላችኋለች ተብለው በሚዲያዎች የተጠለጠሉት ትራምፕ አራት ዓመት ከስልጣን ቀው ሲመለሱም አስቀድመው በግብጽ ምድር የነበሩትን አልሲሲን ከነዙ ፋናቸው አግኝተዋቸዋል። አልሲሲ ዛሬ ለትራምፕ ያበረከቱት የክብር ሜዳይ በኖቤል ሽልማት የተበሳጩትን ከበርቴውን ፕሬዝዳንት ምን ያህል እንደሚያጽናናቸው ባይታወቅም፣ አወዛጋቢው ፕሬዝዳንት ነገ ሻርማል ሼክ ሲገቡ ሽልማቱን ይቀበላሉ። ዝርዝር ዘገባ አዘጋጅተንለታል፣ ይደመጣል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን፣ በቀጥታ ወደ ዝርዝር ዘገባው እናልፋለን። አራተኛ ቀኑን የያዘው የስማዳው ትንቅንቅ የአማራ ፋኖ ሕዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 26ኛ ከፍ ያለው ደሴ ኮር ጄኔራል ኃይሌ ዘውባን ተ ክፍለ ጦር በስማዳ ወረዳ ካገዛዙ ሰራዊት ጋር እያደረገ ያለው ትንቅንቅ አራተኛ ቀኑን ይዟል። ተጋድሎም የአማራ ሕዝብና የፋኖ ጥምረት የታየበት መሆኑን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ከሦስት ቀን በፊት ከነፋስ መውጫ የኮር ማዘዣ ጣቢያና ከወገዳ ከተማ ኃይል አውጣቶ ፋኖን በከበባ ለማጥቃት ባደረገው እንቅስቃሴ ከፍተኛ ኪሳራ የደረሰበት የብልጽግናው ሰራዊት ዛሬም የሞት የሽረት ጉዞ ጉዞውን ቀጥሎበታል። የጣና ቴሌቪዥን ምንጮች በብርጋዴር ጄኔራል ተሾመ ይመር የሚመራው የብልጽግናውን ሰራዊት ምስራቅ እዝ 804ኛ ኮር ሰራዊት ጉዞ አስመልክቶ ሲገልጹም ዛሬም በፋኖ ላይ ሌላ ዘመቻ የከፈተ ቢሆንም ጉዳት አስተናግዶ ተመልሷል። የዛሬው ጉዳቱ ግን ካለፉት ሁሉ የከፋ ነው ብለዋል። ምንጮቻችን አክለውም የብልጽግናው 804ኛ ኮር ከሰማዳ ወረዳ ዋና ከተማ ወገዳ በቅርብ ርቀት የኳሳና አርቢት የሚባሉ ቦታዎች ላይ ሰፍሮ ፋኖ ባለበት ቀጠና ሁሉ ዘልቆ ለመግባት ያደረገው ዘመቻ በርካታ ሰራዊቱን ሞትና ቆስለኛ አድርጎበታል፣ ሲሉ ገልጸዋል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ቃል አቀባይ አርበኛ ጋሻው ግዛቴ ይህን ዘመቻ አስመልክቶ ለጣና ቴሌቪዥን እንደገለጸው በርካታ የብልጽግናው ሰራዊት ሰሞኑን ከብር ሸለቆና ከባህር ዳር ተነስቶ በአካባቢው ገብቷል። ይህ ኃይል በከፍተኛ ቁጥርና በሚካኒዝድ መሳሪያ ታጅቦ ወደኛ ቀጠና ዘልቆ ቢገባም በተገቢው ሁኔታ መልስ ተሰጥቶት የፋኖን ክንድ ቀምሶ ተመልሷል። የቀረው ኃይልም ዛሬ ተገቢውን እርምጃ የተ የተወሰደበት ነው ብለዋል። ቃል አቀባዩ አክሎም አዲስ የገባው የብልጽግናው ኃይል ጋሸና ላይ ተከቦ የነበረውን የሰሜን ምስራቅ ዝ 803ኛ ኮር ለማስወጣትና ጋይንት ላይ ተደጋጋሚ ምት ያረፈበትን የብልጽግናውን ጥምር ጦር ሽፋን ለመስጠት እንደነበር ይናገራል። ይሁን እንጂ በርካታ ዙሪያ 3ና ሞርተሮችን ይዞ ለከበባ በወጣበት እስካሁን መመለስ አልቻለም። ፋኖ በአራት አቅጣጫ ከበባ አድርጎ አጸፋ እየሰጠው ነው። እስካሁን በርካታ የጠላት ሰራዊት እርምጃ የተወሰደበት ሲሆን ሙትና ቆስለኛውን ትቶ በመሮጡ የጠላትን አስከሬንም አርሶ አደሩ እያነሳ ለመቅበር ተገዷል ሲል የተጋድሎን ስፋት ገልጾታል። የአካባቢው ነዋሪዎች በበኩላቸው በርካታ የብልጽግናውን ሰራዊትና ይባዲን አድማ ብተን አባላት ተሰውተው እንዳገኟቸው ገልጸው በአካባቢው የሚገኙ የግብርናና ኤፍቲሲ ባለሙያዎች አስተባብሮ ሊቀብሯቸው ችለዋል በማለት ምስክርነታቸውን ሰጥተዋል። የአገዛዙ ሰራዊት ዛሬም በኳሳና በዙሪያው ባሉ ተራሮች ላይ ሆኖ ከባድ መሳሪያዎችን በዘፈቀደ እየተኮሰ መሆኑን የገለጹት ምንጮቻችን የከባድ መሳሪያው የዘፈቀደ ተኩስ ዓላማው አርሶ አደሩ የ መር ምርቱን እንዳይከውን ለማስተጓጎል መሆኑን ተናግረዋል። የሰማዳ አካባቢ አርሶ አደር ትርፍ አምራች አርሶ አደር መሆኑ የሚታወቅ ቢሆንም የብልጽግናው አገዛዝ ጦር ሲያዘምት የአማራን ሕዝብ በሁሉም መስኩ መጉዳትን ዓላማ አድርጎ ስለሆነ በአዝርት ወቅት ማዳበሪያ የነፈገውን አርሶ አደር በመር ወቅት ደግሞ ሰብሉን እንዳይሰበስብ እንቅፋት ሆኖበታል። በዚህ የብልጽግናው ድርጊትም የአካባቢው ሕዝብ ከፍተኛ ምሬቱን የገለጸ ሲሆን ፋኖ ካላሸነፈና ይህ ሰራዊት ከክልላችን ካልወጣልን መከራችን ብዙ ነው ብለዋል። ጥቁር አማራ ትግላችንን እየበላብን ነው። ፋኖ። የአማራ ፋኖ ብሔራዊ ኃይል ከስኬታማው የዘመቻ ደማሊ አባናዳው ተጋድሎ በኋላ የተጠናከረ ህዝባዊ ውይይት እያደረገ ይገኛል። ከወልዲያ ከተማ በቅርብ ርቀት በሚገኙ ቀበሌዎችም ጭምር ፋኖ ህዝባዊ ውይይት ያካሄደ ሲሆን የፋኖ መሪው አሰፋ መለሰ በውይይቱ ላይ ተገኝቶ ባደረገው ንግግር ጥቁር አማራዎች የትግላችን ነጣቂና ፈተና ሆነው ብናል ብሏል። የፋኖ አመራሩ አሰፋ መለሰ ንግግሩን ይቀጥላል። ህወሀት ባደረገው ጦርነት ውስጥ ሁሉ ሁሉም የትግራይ ህዝብ ባንድ ነበር የቆመው። በእኛ ትግል ውስጥ ግን ጥቁር አማራ ተፈጠረብን። አማራ ሆነው ተፈጥረውና ከመካከላችን ተወልደው የብልጽግና ሰው ሆነው ከፋፈሉን፣ ለዩን። እነዚህ ፈተናዎቻችን ናቸው። ስለዚህ የአማራ ሕዝብ በዚህ ትግል ውስጥ ትክክለኛ ታጋዩንና አስመሳዩን መለየት እንዳይችል ፈተና ሁነውበታል ሲል ይናገራል። ፋኖ ያልሆነ ፋኖ መሳይ ተፈጠረብን የሚለው አርበኛ ሰፋ መለሰ፣ ዩኒፎርም የለበሰ ፋኖ መስሎ ፋኖ ሳይሆን የአማራን ሕዝብ እየዘረፈ የወገናችንን ስቃይ የሚያበዛ የኬላ ላይ ጀግና ተፈጠረብን በማለት በአማራ ሕዝብ የሉና ትግል ውስጥ ሳንካ ሆኖ ያስቸገሩትን ኃይሎች በተመለከተ ሰፊ ማብራሪያ ሰጥቷል። አርበኛ ሰፋ በማብራሪያው አክሎም እነዚህ እኩይ ቡድኖች የፈጠራቸው አብይ አህመድ ነው፣ በተለይም ጥቁር አማራዎች አድማ ብተና፣ ሚሊሻ ፖሊስና ካድሬው ነው ብሏል። አርበኛው የዘራፊዎቹን አላማ ሲገልጽም ህዝቡን በማሰቃየት ፋኖን እንዲጠላ ለስርዓቱ ስልታዊ ድጋፍ እንዲሆን ታስቦ ተልኮ ተሰጥቶት የሚሰራ ሲል አብራርቷል። በተለይም ትክክለኛውን ተዋጊ ለማስጠላት ህዝቡ ኮብሎ ወጥቶ ፋኖ ይጥፋልኝ እንዲል በሎጂስቲክና በመረጃ እንዳይደግ ግፈው እንዳያበላን እንዳያጠጣን እንዳያሳክመንና እንዳይቀብረን ለማድረግ ስርዓቱ የሚሠራው አሻጥር ነው ሲል ገልጿል። የአማራ ህዝብ ከህወት ስልጣን መያዝ በኋላ ስርዓታዊ መዋቅር ተቀርጾለት በህግ ተደንግጎ እንዲጠፋ የተፈረደበት መሆኑ የሚታወቅ ሲሆን የብልጽግና አገዛዝም የዚሁ የህዋት አላማ አስፈጻሚ መሆኑ ይታወቃል። ህወትና ብልጽግና ስልታዊ ቅንጅት ፈጥረው የአማራን ህዝብ ከእርስቱ ለመንጠቅ ሙሉ ራያ አውራጃን ለህወት ተላልፎ እንዲሰጥ የተደረገ ሲሆን ከፊል ጠለምትን በተመሳሳይ በህወት ወድቅ ተደርጓል። ቀሪው የወልቃይት ጠገዴ፣ ሰቲት ሁመራ ዞንን ህወሓት ለመጠቅለል የሚያደርገውን ጥረት ለመደገፍ ጥቁር አማራ የሚባሉ ኃይሎች ከህወሓት ጎን ተሰልፈው ለማስወረር እንደሚተባበሩ የህወሓት ወታደራዊ አዛዥ ጄኔራል ዮሐንስ ጆን መዲድ መናገራቸው ይታወሳል። የጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰና የክልሉ ጸጥታ ቢሮ ኃላፊ ጄኔራል ፍስሐ ኪዳኔ ወይም ፍሳ ማንጁስ በተመሳሳይ በዚህ ጉዳይ ምስክርነታቸውን መስጠታቸው አይዘነጋም። በጄኔራል ታደሰ ወረደ አማካኝነት የማይጨውና ዙሪያው አስተዳዳሪ ሆነው የተመደቡት አቶ ዝናቡ ገብረመድን የተባሉት የህወሓት ካድሬ በራያና በጠለምት እንዳደረግነው ሁሉ በወልቃይትም ለመ ለመግባት ከጎናችን የተሰለፉ ኃይሎች አሉ። እነዚህ ኃይሎች ጋር ሆነን ዋናውን ጠላታችንን ብልጽግናን እናስወግደን እስከ አልዋ ድረስ ያለውን ግዛታችንን እናስመልሳለን ማለታቸው ይታወሳል። ጄኔራል ምግበ በበኩላቸው እስከ አርማጮና ሊማሊሞ ያለውን ግዛታችንን እናስመልሳለን ማለታቸው ይታወቃል። የአማራ ህዝብ የሉና ትግል እነዚህን ሁሉ ርስት ነጣቂ ኃይሎችንም የሚታገል ቢሆንም በዚህ ውስጥም ጥቁር አማራዎች ሰርገው መግባታቸው ይታወቃል። የአማራ ፋኖ ብሔራዊ ኃይል አፄ ምኒልክ ዝ አመራር የሆነው አርበኛ ሰፋ መለሰበ በህዝባዊ ውይይቱ ጥቁር አማራዎች የትግላችን ጠላፊ ሆኖ ብናል ሲል የገለጸው እነዚህን የሚያካትት ይሁን ወይም የባዲ ሚልሻና ካድሬን ብቻ ይሁን ግልጽ አይደለም። አርበኛው በንግግሩ ሲቀጥልም ኃይል ማጠናከር ተጀመረ። ነገር ግን የናይል ስናጠናክር ህወሃት እንደ ትግሬ ሆና ስትገጥመው ልዩነት የላትም ነበር። አማራ ላይ ግን የአማራ ጥቁር ተፈጠረብን። የአማራ ጥቁር እንንገራችሁ፣ ሶስት እንድምነት ቢይዛቸው የብልጽግና ሰውኩ ነው። ከፋፈሉን፣ ለዩን። ትክክለኛ ታጋዩና ትክክለኛ የማይታገለውን የአማራ ህዝብ ማወቅ አልቻለም። አርበኛ ንጉስ አበራ እንደነገራችሁ ፋኖ ያልሆነ ፋኖ መሳይ ተፈጠረብን። ዩኒፎርም የለበሰ ፋኖ መስሎ ፋኖ ያልሆነ የአማራን ህዝብ የሚዘርፍ፣ የሚደፍር፣ የሚያንቋቋ፣ የሚሰጥ ኬላ የሚሰራ ፋኖ ተፈጠረብን። ማነው የፈጠረብን? አብይ ያመር ነው። ማነን ተጠቅሞ ጥቁር አማራን አድማ በታኝ ፖሊስና ሚሊሻን እነ ደምስል ተጠቅሞ ሰለሞን በቅሎ ማነቂያ ላይ እነ ሰለሞን ተጠቅሞ ሰባት ሆነው እየዘረፉ የበቅሎ ማነቂያን ህዝብ ሲያሰቃዩ የነበሩት እነዛ ምን ነበር የሚሰሩት? የአማራን ህዝብ እየደፈርክ፣ እያንኳኳ፣ እየሰርክ ህዝቡ ፋኖን እንዲጠላ አድርጉልኝ ተብለው ነበር። ትክክለኛውን ተዋጊ ለማስጠላት ህዝቡ ሆብሎ ብሎ ፋኖ ይጥፋልኝ መረጃ እንዳይሰጠነ እንዳያበራን እንዳያጠጣነ እንዳያሳክመን እንዳይቀብረነ እንዲጠላነ ነበር የተሰራው። እኛ ግን በሞታችን በቁስላችን የአማራን ህዝብ አንቀን ይዘነዋል። በሄድንበት ቦታ እያስተማርነ ፖለቲካ እየሰራነ የትግላችንን መነሻ እየነገርነ ህዝባዊ ውይይት በጎጃም የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ የቀኝ ጌታ የወፍታ ንጉሴ የክፍለ ጦር በየዕለቱ ከሚያደርገው ብርቱ የተጋድሎ በተጓዳኝ ጠንካራ ህዝባዊ ውይይቶችን እያካሄደ መሆኑን አስታወቀ። በአማራ ህዝብ ያልተቋረጠ ሁሉን አቀፍ ድጋፍና በብርቱ ክንዱ በርካታ ወረዳዎችንና ከተሞችን ከብልጽግናው አገዛዝ እየተረከበ ያለው ፋኖ በተቆጣጠራቸው አካባቢዎች ከማህበረሰቡ ጋር የሚያደርገውን የምክክር መድረክ አጠናክሮ ቀጥሏል። የአፋባ አጼ ቴዎድሮስ ዕዝ የሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ግን እንዳስታወቀው ከሳምንት በፊት የተጀመረው የህዝብ ውይይት በተሳካ ሁኔታ መካሄዱን ገልጿል። የስድስተኛ የወፍታዊ ንጉስ ክፍለ ጦር ባካሄደው የህዝብ ውይይት የትግሉ ባለቤት ለሆነው ህዝብ ጥሩ ግንዛቤ ከመፍጠር ባሻገር ማህበረሰባዊ ተግባቦቶቹንም ማጎልበት እንደተቻለ ቃል አቀባይ ክፍሉ አስታውቋል። የስድስተኛ የወፍታዊ ንጉሴ የክፍለ ጦር የስናን አባጅሜ ብርጌድ በሚያስተዳድራቸው ቀበሌዎች ያካሄደው ህዝባዊ ውይይት ትናንትም በወለቄ በጉዳያሜና ታች ጨቤ በተባሉ ቀበሌዎች ላይ በተሳካ መልኩ ቀጥሎ ውሏል። የፋኖ ከፍተኛ አመራሮች ጭምር በተገኙበት እየተደረጉ ያሉት እነዚህ ውይይቶች ከማህበረሰቡ የተነሱ ጥያቄዎችንም ተቀብለው ጥልቅ ውይይት ማድረጋቸውን ከዙ ሚዲያና ኮሚኒኬሽን ክፍሎች የደረሰን መረጃ ያመላክታል። ስናን አባጅሜ ብርጌድ በሶስቱ ቀበሌዎች ባደረገው ውይይቶች ከተነሱ ዋና ዋና ነጥቦች መካከል የፋኖን የትግል ገፊ ምክንያትና አላማ የህዝቡን አጋርነት በተመለከተ ገለጻ ማድረግ፣ ከህዝብ የሚቀርቡ አቤቱታዎችን የፋኖ ቅሬታ አፈታትና፣ በቀበሌዎቹ የሚገኙትን የክላስተር አደረጃጀቶችን ከማሟላት አንጻር የተነሱ ነጥቦችን መነሻ በማድረግ ውይይቶች ተደርገዋል። የውይይቱ ተሳታፊዎች የሶስቱም ቀበሌ ነዋሪዎች በፋኖ ትግል ያላቸውን እምነትና የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ ገልጸው፣ በፋኖ ስም የተደራጀውንና ህዝብን ያስመረረ ዘራፊ ቡድን ስለመኖሩ ከህዝቡ የተነሱ ጥያቄዎች እንደነበሩ የገለጹት የመረጃ ምንጮቻችን የፋኖ አመራሮችም ሌቫን በማጽዳት በኩል ቁርጠኛ እንደሆኑ መናገራቸውን አስታውቀዋል። ከተሰብሳቢዎቹ በዋናነት የተነሳው ጥያቄ ተማሪዎቹን ትምህርት በማስጀመር ዙሪያ አተኮረ እንደነበረ የገለጹት የመረጃ ምንጮች በተለይም ለሁለት ዓመታት ከትምህርት ውጭ የሆነው የአማራ ልጆች ለሶስተኛ ዓመትም ከትምህርት ውጭ የሚሆኑ ከሆነ የሚፈጠረው ማህበረሰባዊ ቀውስ እጅግ አሳሳቢ መሆኑን የውይይቱ ተሳታፊዎች ተናግረዋል። የአማራ ህዝብ ጠላት የሆነው የብልጽግናው አገዛዝ ወደ ክልሉ ሰራዊት ያዘመተበት አንደኛው አላማ የአማራ ልጆች እንዳይማሩ ትምህርት ማቋረጥን ታሳቢ ያደረገ ነው። ለዚህ የህዝብ ጠላት ለሆነ አገዛዝ ምኞት መሳካት ፋኖ ተባባሪ መሆን እንደሌለበትና ቢያንስ ፋኖ ነፃ ባወጣቸው ቀጠናዎች ትምህርት በነጻነት ማካሄድ እንዳል ለበትም አበክረው ተናግረዋል። ለዚህ ወሳኝና መሰረታዊ የህዝብ ጥያቄ ከፋኖ የተሰጠው ምላሽ ትምህርት ማስጀመር በሚቻልበት ሁኔታ ከዙ መመሪያ እየጠበቁ እንደሆነ በመግለጽ ለጊዜው ምንም አይነት ትምህርት እንደማይሰጥ የስድስተኛ ቀኝ ጌታ የወፍታ የንጉሴ ክፍለ ጦር ስናን አባጅሜ ብርጌድ መሪዎች ተናግረዋል። ሆኖም ህብረተሰቡ እስካሁን ለፋኖ ያደረገውን ድጋፍ አጠናክሮ እንዲቀጥል የብርጌዱ መሪዎች ተናግረዋል። የአማራ ፋኖ ተከታታይ ህዝባዊ ውይይት ባካሄደባቸው መድረኮች በሙሉ ከህዝብ የሚነሳው ጥያቄ ትምህርት እንዲጀመር በፋኖ በኩል ምን ሀሳብ ይገባል የሚል ነው። የአማራ ህዝብ ከጦርነቱ ጋር በተያያዘ የተጋረጠበት ተሻጋሪ ስጋት ማህበረ ኢኮኖሚያዊ ቀውስ ነው። በተለይም የተማሪዎች ከትምህርት ቤት ውጭ መሆናቸው ቀውሱ ከአሁኑ መታየት የጀምረ ሲሆን፣ በሕፃናት ላይ ያሳደረው የስነ ልቦና ቀውስ በቀላሉ የሚታይ አይደለም ሲሉ የሶሽሎጂ ምሁራን ድጋግመው ይናገራሉ። ከዚህ በከፋ መልኩ ደግሞ የክልሉ ህዝብ በቀጣይ የሚፈጠርበት የሞር ክፍተት ከፍተኛ መሆኑን ተከትሎ የወንጀልና ሌሎች የቀውስ በሮች ሰፍተው እንደሚከፈቱ ስጋታቸውን ገልጸዋል። ይሆን የአማራ ፋኖ ኃላፊነቱን በመወጣት በየትኛውም የክልሉ አካባቢዎች ትምህርት እንዲጀመር ተባባሪ መሆን እንደሚገባው ምሁራን ጠይቀዋል። በኖቤል ያዘኑ ትራምፕ በአባይ ተካሱ። ዶናልድ ትራምፕ የ2025 የኖቤል የሰላም ሽልማትን እንደሚያገኙ በልበ ሙሉነት ጠብቀው የነበረ ቢሆንም ሽልማቱን ባለማግኘታቸው ከፍተኛ ቅሬታ ማቅረባቸው ይታወቃል። ይህን ሀዘናቸውን የተመለከቱት የግብፁ ፕሬዚዳንት አብዱል ፈታህ አል ሲሲ በበኩላቸው ግድ የለም፣ እኔ ታሪካዊ ሽልማት ተሰጠውታለሁ ሲሉ በግብፅ መንግስት ከፍተኛ ክብር የሚሰጠውን የናይል አዋርድ ሜዳይን ሸልመዋቸዋል። አወዛጋቢው የአሜሪካ ፕሬዚዳንት ወደ እስራኤልና ወደ ግብፅ ጉብኝት ለማድረግ ከነጩ ቤተ መንግስት የወጡ ሲሆን ዛሬ በኢየሩሳሌም ከቤንያሚን ኔታንያሁ ጋር ይገናኛሉ። በእስራኤል ቆይታቸውም የእስራኤልና የሐማስ የተኩስ አቁም የሰላም ድርድር ላይ የሚሳተፉ ይሆናል። እነዚህን ድግሶች ተካፍለውና አላማቸውን ካሳኩ በኋላ ወደ ግብፅ በማቅናት በሻልማር ሼክ ከግብፁ ፕሬዚዳንት አብዱል ፈታ አልሲሲ ጋር ይገናኛሉ። ፕሬዚዳንት ትራምፕ ግብፅ ከመግባታቸው በፊት የግብፁ ፕሬዚ ፕሬዝዳንት ሲሲ አስቀድመው የሽልማት ስጦታ አዘጋጅተው ጠብቀዋቸዋል። ሽልማቱ ደግሞ በግብጽ ፖለቲካ ውስጥ ከፍተኛ ውለታ አልዋሉ የውጭ አገር ዜጎችና ለከፍተኛ ግብጻውያን በጥንቃቄ ተመርጠው የሚበረከት የናይል ዓመታዊ የክብር ሜዳይ ሽልማት ነው። ይህ ሽልማት በአገራችንና በአንዳንድ የአፍሪካ ሀገራት ተሸላሚው በገንዘብ ኃይል የሚበረከትለት ሳይሆን የፕሬዝዳንቱ ቀጥተኛ ትዕዛዝ የሚሰጥበት ከፍተኛ ክብር የሚቸረው ልዩ ሽልማት መሆኑ ይነገራል። የናይል አዋርድ ወይም ዘ ኦርደር ኦፍ ዘ ናይል እንደ አውሮፓ አውሮፓውያን አቆጣጠር በ1915 የተጀመረ ሲሆን እስከ 1953 ድረስ የግብፅ ንጉስ የክብር ሽልማት ይባል ነበር። የንጉሳውያኑ የዘውድ ዘመን አብቅቶ የአገሪቱ የመንግስት ስርዓት ወደ ሪፐብሊክ ከተቀየረበት ጊዜ ጀምሮ ደግሞ የግብፅ መንግስት ትልቁ የክብር ሽልማት ወይም ኤጅፕትስ ሃየስት ስቴት ኦፍ ሆነር ተብሎ የተሰየመ ሽልማት ነው። በኖቤል ሽልማት ማጣት የተበሳጩትና ቤተ መንግስታቸው ጭምር መግለጫ እንዲሰጥ ያደረጉት ዶናልድ ትራምፕ በአልሲሲ ሽልማት ምን ያህል ይጽናኑ ይሆን የሚለው ባይታወቀም የ ፈርዖኖቹ ተረኛው ቁጥር አንድ ሰው ለዓለማችን ቁጥር አንድ አገር መሪ የግብፅን ቁጥር አንድ ሽልማት አበርክተውላቸዋል። ዶናልድ የናይል አዋርድን እንዲሸለሙ ያደረጋቸው ደግሞ የእስራኤልና ሐማስ ጦርነት እንዲቆም ትልቁን ድርሻ የተወጡ የሰላም ዘብ በመሆናቸው ነው ሲል የግብፁ ኢጅፕት ኢንዲፔንዳንት ዘግቧል። ነገር ግን የሽልማቱ ምክንያት ሁለት ዓላማዎችን የያዘ ሲሆን በዋናነት ዶናልድ ትራምፕ በኢትዮጵያ የሕዳሴ ግድብ ላይ ያላቸው አቋም የፈርዖኖቹን ገዢዎች ስላስደሰተ ሲሆን፣ ወዲህ ደግሞ ግብፅ ከፍተኛ የመሳሪያና የ ገንዘብ እርዳታ የምታገኘው ከአሜሪካ ስለሆነ የምስጋና እጅ መንሻ እንደሆነ ተንታኞች ይናገራሉ። በሽልማቱ ጉዳይ ዶናልድ ትራምፕም ሆኑ ዋይት ሀውስ ይህን ዜና አስቀጠናቀረበት ሰዓት ድረስ ምንም አስተያየት ያልሰጡ ሲሆን፣ የስጦታ ፈረስ ጥርሱ አይታይም በሚለው የአበሻ አነጋገር መሠረት ትራምፕም ከግማሽ ኪሎግራም በላይ በሚመዝን ወርቅ የተለበጠውን የክብር ሜዳይ ተቀብለው በቅርቡ ኳታር በሰጠቻቸው ልዩ አውሮፕላን ጭነው ዋሽንግተን ይገባሉ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን፣ የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና አወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።